እስኪ ንገሪኝ፣ ምን ምን ግባትሽ ነው የምትጨምሩት እዚህ ጋር? ፊት ማሳጅ ነው የምናደርገው። ፔድኩ ከጨረስሽ በኋላ ፊት ማሳጅ ማድረግ ትችያለሽ፣ በማንኛውም ረፍት ልታደርጊ ስትመጪ። አሁን ይሄ ክፍል እስከ ስንት ሰው ይዛል? ሰላም የኖር ሪቪው ቤተሰቦቻችን፣ እንዴት ናችሁ? እንግዲህ እንደሚታወቀው ወቅቱ የበዓል ወቅት ነው። በዓልም ሲመጣ እኛ ሴቶች ላይ የስራ ጫና በጣም ብዙ አለብንና ይህንንም ነቀቅ የሚያደርግልን ዘና የሚያደርገንና ራሴንም ውበቴን የምጠብቅበት አንድ ቤት ያገኝቻለሁ ውስጥ ገብተን ደግሞ ምን እንደሚመስል አንድ ላይ ነው የምንገኘው ፀጊ የውበት ሳሎን እና ስፓ ነው። በፀጊ ስፓ እንግዲህ ለወንዶች ሞሮኮ እና ማሳጅ፣ ለሴቶች ደግሞ ሁሉንም ነገር ማግኘት የምትችሉበት ቆንጆ የውበት ሳሎን ነው። አድራሻቸው ሀያት ኖ ሪል ስቴት መስቀለኛው ጋር እና ሰሚ ሰባ ሁለት ፒፒክ ሱፐር ማርኬት ጋር ከበቂ የመኪና ማቆሚያ ጋር ያገኟቸዋል። ሰላም ሰላም፣ እንዴት ነሽ? ቤዛ እባላለሁ። ሄቨን እባላለሁ፣ የፀጊ ጸጉር ቤት ማናጀር። ፀጊ የውበት ሳሎን ብዙ አገልግሎቶቻቸውን እንደምሰጡ አውቃለሁ። ከእነሱ ውስጥ መካከል አንዱን ለመጠቀም ነው የመጣሁት። እስኪ ውስጥ ገብተን ደግሞ አንድ ላይ ብናይ እሺ። ጥፍር እንትናችን ነው። ጥፍር የሚሰራው ጄል፣ አክለሪክ፣ ዲፕ አለ እንደፈለገው እንትን ማለት ነው ትጥፍም። ይሄ ደግሞ የፊት ስቲም እና የፀጉር ስቲም አለ ፔዲኪር ነው። ከባለሙያ ጋር ላገናኝሽ እና ጠይቃሻለሽ ማለት ነው። እግዚአብሔር ይመስገን። እዚህ ጋር ደግሞ ፔዲኪር እየሰራሽ ነው ያገኘሁሽ። እስኪ ንገሪኝ፣ የምን ግብአቶች ነው የምትጨምሩት? ፔዲኪር ስንሰራ የምንጠቀሟቸው ግብአቶች የተለያዩ ጨዎች አሉ። ሶስት አይነቶች ይሄ ከዋይል የተሰራ ነው። የራሱ የሚቻለ እየተቀመመ ነው። ይሄኛው ደግሞ ሳልት ነው፣ የግብ ጨው ነው እናስገባለን የተለያዩ ነው የምናደርገው። ምክንያቱም ዴድስኪኑ በደንብ እንዲወጣልን የተለያየ ጫዎች እንጠቀማለን። እዚህ ጋር ደግሞ የሚታይሽ የሩዝ ዱቄት አለ፣ የቡና አለ፣ ካካዋ አለ። እሱን አንድ ላይ አድርገን በደንብ ማሳጅ እናደርጋታለን። ይሄኛው ካለቀ በኋላ ነው ወደሱ የምንገባው ማለት ነው። አዎ፣ እግሯ ተታጠበ በኋላ በራሱ እናጥበዋለን። ይሄ ከራሰልን በኋላ ካጠብናት በኋላ በዛ እናደርጋለን። ከዛ አሽተናት ከጨረስን በኋላ ሞስቸራይዘር ይሄኛው ደግሞ እግር ማሳመሪያው ትንሽ ቀልቀል ግን ማሳ ኦይል ካደረግን በኋላ እሱን ይቀባታል። ከምን ጋር ነው የሚቀላቀለው? ትንሽዬ ውሃ አድርገን እንደ ሞስቸራይዘር ስለሆነ እግርሽንም ያቀለዋል ቆንጆ ያደርገዋል። ፔዲኩር መሰራት ምን ይጠቅማል? ተረከዝሽ እንዳያምር ቆንጆ ከለር እንዲኖረው ብዙ ጊዜ ስትታጠቢው ለፈንከዝም ለምንም መከላከያ ይሆናል። ቆንጆ ደም ሴቶች ደግሞ ብዙ ጊዜ ክፍት ጫማ ስለምናደርግ ለውበት ይህን ግብዓቶች ከጨረስም በኋላ እዚህ ጋር አጠናቅ ቅናት ከጨረስም በኋላ ፉት ማሳጅ የሚፈልግ ካለ እዛ ጋር ሄደን ለተወሰነ ፉት ማሳጅ እናደርጋለን። ስለዚህ ከዚህ ቀጥሎ ወደዛ ጋር ይሄዳል ማለት ነው። ሰው በጣም ጥሩ ደግሞ የእግር ማሳጅ የሚፈልግ ሰው ጉዞ አለ ፀጉር ሊሰራ ይመጣልና ፔዲኩር ሳይገባ እግር ማሳጅ እንግርም እግር ማሳጅ እምትሰጠበት የችኛው አፓርት ላይ ናት። እሺ፣ አሁን ደግሞ ቅድም እንዳየነው የፔዲኩር አገልግሎት አይተን ነው የመጣ ነው። እስካሁን ደግሞ ወደ የትኛው አገልግሎት ነው የመጣ ነው? እዚህ ጋር ፉት ማሳጅ ነው የምናደርገው። ፔዲኩር ከጨረስሽ በኋላ ፉት ማሳጅ ማድረግ ትችያለሽ። በማንኛውም ረፍት ልታደርግ ስትመጪ ፉት ማሳጅ አገልግሎት እንሰጣለን። ግዴታ ፔዲኩር መጠቀም አለብሽ ወይስ ማንኛውም በማንኛውም ሰዓት መጥተሽ ፉት ማሳጅ መጠቀም ትችላለሽ። እሺ ፉት ማሳጅ አሁን ለምን ይጠቅማል? ፉት ማሳጅ ሪላክስ ለማድረግ ደክሞሽ ልትመጥቺ ትችላለሽ። ውስጥ ግርሽ በደንብ ሲነካ ረፍት ታገኛለሽ። ስለዚህ ግርሽ ስለሚፍታታ፣ አትፍት ያ ይፍታታልሻል አለ ግርሽ ምናምን ረፍት ይሰማሻል። ይሄ ፀጉራቸው ታስበበት ነው። ይሄ ደግሞ ሽሮ ፓስት የሚሰራበት ነው። ስለዚህ ሴቶቻችን መጥተው የሚያጡት ነገር የለም። አሁን የምንገኘው ሞሮኮ ሳሙና ባዝና ማሳጅ ክፍል ነው። ከሞሮኮ ወቶ ወይም ከሳሙና ባዝ ወቶ የሚያሳርፉበት ማለት ነው። ይሄ ደግሞ ማሳጅ ሃርድ እና ኖርማል የሚባል ማሳጅ አለን። ማሳጅ የሚደረጉት እዚህ ላይ ማለት ነው። በጣም ጥሩ። እሺ፣ አሁን ይሄ እንደነገርሽኝ የሞሮኮ ክፍል ነው። ሞሮኮ ለመግባት የእድሜ ገደብ አለው ወይስ ማንኛውም ሰው መግባት ይችላል? ያው የእድሜ ገደብ አለው ከአስራ አምስት ጀምሮ

ሶስት ሺ ሁለት ሺ አምስት ብሎም እንደ ትሪትመንቱ ይለያያል። እንደምታዩ ማር፣ ኮኮናት፣ ኦቲስ ሁሉም እርድ ምናምን አለ እነሰ ለባልቆ ነው ማለት ነው። ከዛ የአራት ሺ ከሆነ ደግሞ ፉል ማሳጅ አለው ማለት ነው። ሶስት ሺ እዛም የፀጉር ትሪትመንት አለው። እንደዛ አይነት ይለያያል ማለት ነው። ይሄ ደግሞ ሳውና ባዛችን ነው እንደምታዩ ሳውና ባዝ እንትን የምናደርግበት እዚህ ነው ማለት ሳውና ባዝ ለምን እንደሚጠቅመው ሰዎችስ ለምን ይመርጣሉ ብዙ ጊዜ ሳውና ባዝ እና ስቲም ባዝ ብርድ ለያዘው ሰው የተለያየ ወገብ ምንም ለምንም ሊሆን ይችላል በሙቆቱ ማለት ነው ይወጣል ማለት ነው ይወጣል ማለት ነው እዚህ ጋ ደግሞ ድንጋዮች ይታዩኛ ይሄ ድንጋይ ለምን እንደሚጠቅመው ይሄ ድንጋይ ሙቀት ይሰጣልና በጣም በጋለ ሰዓት በጣም በሙቀት በእንትን ባለ ሰዓት ማለት ነው ይሄ ውሃ ለዚህ ይደረግና እንፋሎት ይወጣል ማለት ነው። ድንጋዩ ሲግል ውሃ ስጨመርበት እንፋሎት የሚመጣው ይሄ ድንጋዩ ሲግል ነው። ይሄ ሙቀት የሚያመጣው ስለዚህ በጣም በጋ ላይ ቁጥር ይሄ ውሃ ይደረግና እንፋሎት ይወጣል ማለት ነው። አሁን ይሄ ክፍል እስከ ስንት ሰው ይዛል? ይሄ ሳምራ እስከ አራት ሰው፣ እስከ ስምንት ሰው ይይዝ ይችላል። አራት በላይ አራት በታች ግሩፕን ለሚመጡ ሰው ተጎጋ ወቅቱ የሰርግ ወቅት ነው። ሙሽሮች መጥተው ከነሚዜያቸው የሚያገኙት ዲስካውንት አለ ወይስ? አዎ አለ። አሁን ብዙ ጊዜ ሙሽሪት ከሚዞቹ ጋር ከመጡ ወይ ነው ማለት ነው። የፀጉር አለ፣ የጥፍር ሳሙናባዝ፣ እስቲ ሞሮኮ ዋክስ፣ የፈለጉትን አጠቃላይ ፓኬጅ አለ። ፓኬጅ አላችሁ ማለት ነው። እንግዲህ ተመልካቾቻችን አሁን የምንገኘው ገኛው ጸጊ የውበት ሳሎን ቁጥር ሁለት ነው። እስኪ ውስጥ ደግሞ ገብተን ምን እንደሚመስል አንድ ላይ ነው። እንግዲህ ተመልካቻችን ቅድም እንዳየነው ጸጊ የውበት ሳሎን ተገኝተን የሚሰጡትን አገልግሎቶች አይተን ነበር። አሁን ደግሞ በቁጥር ሁለቱ ተገኝቼ እኔ ወደ ምጠቀም አገልግሎት ላይ ነው። እናንተ መምጣት ከፈለጋችሁ ቁጥር አንድ ሀያት ኖህ ሪስቴት መስቀለኛው ጋር፣ ቁጥር 2 ሰሚት ሰቦለት ፒክ ፒክ ሱፐር ማርኬት ሁለተኛ ፎቅ ላይ ማግኘት ትችላላችሁ። እየመጣችሁ መጠቀም ትችላላችሁ። ለበለጠ መረጃና ቡክ ለማድረግ ከፈለጋችሁ ከስር በሚገኘው ስልክ ቁጥር እየደወላችሁ እነሱ ማግኘት ትችላላችሁ። እኛ የነበረን ቆይታ ይሄንን ይመስላል። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ መልካም